ለምን እንደምታስት አላውቅም። አንተ እኮ ነው፣ ዮሐንስ ወንጌል ዮሐንስ አንዳንድ እኮ የተላከው መንፈስ አንተ ነህ። ተታስተ የመጣ ወጋው ራስህ ይፍረስ። እኔ ኢየሱስን ተቃውሞ አላውቅም። አምላኪ ነው፣ ፈጣሪ ነው፣ አንተንም ፈጥሮሃል። እዚህ ውስጥ ያሉን ሁሉ የፈጠረ ነው። ላሳይህ እችላለሁ በመረጃ። አይ ኢየሱስ ክርስቶስ ስለ ራሱ ሲናገር አምላክ አለኝ ብሏል። አንቺ ክርስቶስን ትቀበያለሽ? ይሄን አምላክ አለው ብለሽ ታምኛለሽ? ወይስ እርሱ አባቱ ነው? አልጠየኩም። ስለ አባትና ስለ አጎት ስለ አክስት ሳይሆን ስለ አምላክ ነው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል? አላስተማረም? መጽሐፍ ቅዱስ ላይ አምላክ እንዳለው አላስተማረም። አምላኬና አባቴ እያለ ግን ተናግሯል። አላስተማረም። ያላስተማረውን አስተማራት በል አታስት፣ እስኪ አታስት። እንደው ለምን እንደምታስት አላውቅም። አንተ እኮ ነህ፣ ዮሐንስ ወንጌል ዮሐንስ አንዳንድ እኮ የተላከው መንፈስ አንተ ነህ ብታስት የመጣ ወጋው 17 ላይ ኢየሱስ ክርስቶስ ሲያስተምር ሲናገር ወደ አምላኬ አርጋለሁ ተናግሯል፣ አልተናገረ ያ ያ ብሏል ግን እኮ በስጋው ነው። አልኩህ፣ እኮ ወደናንቺ አንድ ጊዜ ኢየሱስ ክርስቶስ ወደ አምላክ ያዳመጥኩ ያለው ማንነት ነው። ነው ጥያቄ አባት ተብሎ ተጠራው? አ አ በመጽሐፍ ቅዱሳችን አብ ነው። በጣም ጥሩ። ስለዚህ አብ አባት ተብሎ ተጠርቷል። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው። አይደለም። ያ ወልድ አባቱ ነው እንጂ አምላኩ አይደለም። አባቱ እግዚአብሔር ኢየሱስ እግዚአብሔር እኮ ነው ምን ይላል እግዚአብሔር እኮ ነው ኢየሱስ ኢየሱስ ክርስቶስ እሰደጀ አምላክ የሚለው ማን ነው ስለዚህ አብ ነው አልሽ ስለዚህ ለኢየሱስ ክርስቶስ አብ አምላክ ነው ማለት ነው አይደለ መጽሐፍ ቅዱስ ላይ እኮ ብለዋል። እዛ ጋር እኮ አምላኬና አባቴ ብለዋል፣ ግን አባት ነው። በመጽሐፍ ቅዱስ ደግሞ አብ መለኮትን ነው የሚያሳየው። ገባ፣ መለኮታዊ ኢየሱስ ክርስቶስ ደግሞ በምድር ላይ ስጋ ስለለበሰ አይ፣ ላስረዳ፣ ቆይ ላስለስበ ትንሽ። ምን ነው? አላንተ እንዴ አዳምጥ እንጂ ኢየሱስ ክርስቶስ ደግሞ ስጋ እንደመልበሱ መጠን፣ ወልድ እንደመሆኑ መጠን፣ የግብር ስራ እንደመስራቱ መጠን ስጋን ለብሷል። ስለዚህ ልጁ ወልድ አባቱ ነው አብ ማለት ነው። ስለዚህ አምላኬና አባቴ ብሏል እንጂ አምላክ እየለያየህ እኮ ነው። አሁን እኮ ሁለት አምላክ አደረጋችሁ እናንተ ገባህ። እናንተ አስተምሩ። ጥያቄ አምላኬ የሚለው ማንን ነው ስልሽ፣ ከእርሱ ከኢየሱስ ሌላ አናካ አብን ያረላ አብን ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ አለው። ማን ይባላል? አብ ይባላል። አንዴ ኤፌሶን ምዕራፍ አንድ ቁጥር ሦስት ኦኬ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? አዎ ጎበዝ። ያየህ መለኮት ማለት ነው። የአብ አብ አብ ይባረክ ማለት ነው። እግዚአብሔር ይመስገን። ስለዚህ ሃሌሉያ እሱ ነው ማለት ነው። አብ አምላኩ ነው አይደለ? ለምንድነው አንተ ከዛ ጋር በቃ፣ አብ አምላክ ነው፣ አብ አምላክ ነው። ኦኬ የአብን አምላክነት ትቀበላለህ? አንተ ትቀበላለህ። እሱ አይደለም ሳይሆን ለኢየሱስ አምላክ ነው። ኦኬ ይሁንልኝ። ለአንተ የሆነግን ትቀበለዋለህ አንተ አንተ ትቀበለዋለህ ንገርታሆን አን ራስስለዚህ ን ም ምላኩ ኢየሱስ ለራሱ አምላክ አለሁ አያሰዘምባለሁ ኖ እንደዚ አይደለም። አንተ እንደተረዳሁ አይደለም። እግዚአብሔር ብቻውን የሚመለክ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው የተባለ ገባህ። እኛ ሲጀመር አታነጻጽረንም፣ ገባህ? ከእናንተ ጋር አታነጻጽረንም። አንድ አምላክ የተባለው ማነው? መጽሐፍ ቅዱስ ነው። አንድ አምላክ የተባለ አብ ነው አልኩህ። አብ እንዴት ነው አንድ አምላክ የተባለበት? መለኮት ነው። ተሳስ እኔ እንዴት ላስረዳችሁ? እናንተ ቆብ ይጥብጥ ብጠጡ እንጃ እንጃ ብጥብጠን ብንሰጣችሁ ማለት አትረኩም። ስለዚህ ለእስልምና ምን የምንለፋው? ለኢየሱስ ክርስቶስ። ስለዚህ አንቺ የምታመልከው አምላክ ኢየሱስ ክርስቶስ ግን አምላክ ነው። መጽሐፍ ቅዱስ ላይ ቆይ ቆይ መጽሐፍ ቅዱስ አምላክ ነው ብሎ ከሰጠኝ እኔ ምን ብዬ ልቀበል? የናንተንም ምን የምንሰማው? ሁሱ፣ እስኪ ንገር፣ እኔ እውነቱን መስማት የምፈልገው መጽሐፍ ቁጥር እኮ አምላክ ፈጣሪ ነው እየለኝ ነው። እናንተ ነው ሰው የምትችለው። ሙሴ አምላክ ነው አይደለም። ኖ የሙሴ አምላክነትና የኢየሱስ ክርስቶስ ይለያያል። እና ሙሴ ጋር ምን ያስኬድ፣ ሙሴ ቁፍ ፍጡር ነው። ይለያያል አይለያይም፣ ሳይሆን ሙሴ አምላክ ነው ወይስ አይደለም? አይደለም፣ በፍጹም አይደለም። ሙሴ ሙሴ ነብይ ነው። ኦሪዘን ምዕራፍ ሰባት ቁጥር አንድ ነው ይልኛል። ምን ይላል? እሱ ይኸውልህ ለፈርዖን ነው ለፈርዖን እና ለህዝቡ አምላክ ተደርጎ የተሾመ እግዚአብሔር አምላክ አድርጌ ያለው ብሎታል። አላለውም? ሙሴ ብሎታል። ግን ተደርጎ ነው ገባ? ምን ተደርጎ ነው ተደርጎ። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አድራጊ ያለው ማነው? የሐዋርያት ሥራ ምዕራፍ ሁለት ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው ጌታ ኧረ አንተ እንደውሽ ብጠፋ ይሻልሃል። ምንም አጠቅምም። ምንም አጠቅምም። ለምንድን ነው እግዚአብሔር እኮ ኢየሱስ ክርስቶስ እኮ ዓለማትን ሁሉ ፈጠረ እኮ። የሙሴን አምላክነት እንዳትቀበል ያደረጋት ምን እንደሆነ፣ ምክንያቱም ሰምታችኋል። እርሱ አምላክ ተደርጎ ነው። ስለዚህ ኢየሱስ ክርስቶስ ስም ተደርጎ ነው። አሁን ላሳይሽ ነው ማስረጃ ታሳየኛለህ እሺ እሺ ታሳየኛለ መጀመሪያ መረጋገጥ አለበት መረጃውን እስከ መክፈት በፊት ወገናችን ይውልህ አምላክ ተደ ማነው ኢየሱስ ክርስቶስ በመደረግ ያገኘው ስልጣን ነው ጌትነቱ አይደለ አዳም አሁን ማስረጃ ነው እሺ አይ ፈጣሪነቱ እውነት እውነት እልሻለሁ፣ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ከመጽሐፍ ቅዱስ በማስረጃ እንጂ ከራሴ አልናገርም። እና ዳሩ ግን ትምህርቴ ከመጽሐፍ እንጂ ከራሴ አይደለም። እውነት እውነት እልሻለሁ፣ እየጸለይኩ ነው። ደግሞ እኮ ማስተምርሽ የሐዋርያ ሥራ ምዕራፍ ሁለት ኢየሱስ ክርስቶስ ተደርጎ በመደረግ ያገኘው ስልጣን ነው ማሂነት እሺ፣ እያየሁት ነው። አቤት እንግዲህ ይህ እናንተ የሰቀላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታ ክርስቶስ አደረገው። የእስራኤልም ወገን ሁሉ በእርግጥም ይወቁ ይላል እሺ ይሄ ታ ነው ምንድን ነው ተደርጎ ነው ሙሴ እኮ ተደርጎ ነው ኖ ኖ ኖ አይገናኝም ተደርጎ ነው ማን ያደረገው እግዚአብሔር ጌታ ያደረገው ይላል አብሽር ትቀጥላለህ ምክንያቱም በእኔ እያስረዳኸው ነው የቃላጋኑ ምልክት ሁሉ አለ ከፍለህ ካውጥቼ ላሳይህ እችላለሁ የቃላጋኑ አገልግሎት ምን እንደሆነ ታውቃለህ መደነቅን መገረምን የሚገልጽ ነገር ነው። ምንድነው የተደነቀው ብለን ስና ከ ላይ አላምንም ነበር ይላሉ ቦታ አለ። ያ ነው። አሁን አንተ እዚህ ቦታ ላይ ግንዛቤ ነው። አንተ እስ ግንዛቤ ያሳየን፣ ከፍተ ስማኝ አንተን የቀየርከው ስለዚህ አንተ የቀየርከውን የተናገርከውን በማስረጃ አስደግፋ ያሳየን ያላ እኮ ይኸውልህ። አሁን ለምሳሌ እሺ፣ እየሰማኝ ከሆነ እቀጥላለሁ። እንግዲህ ትልቁ ላይም ብታደርገኝም ባታደርገኝም እኔ ሀሳቤን እቀጥላለሁ። መገረም መደነቅ ነው ብለሃል። ማስረጃ ማስረጃ እኮ ማስረጃው ይኸውልህ፣ መንገድ ላይ እንደዚህ እንትን ይዘው በነፃ ትምህርት መማር ትችላላችሁ የሚለዋሉ እነሱ። ነገ አውዲዮ ሪከርድ አድርጌ ያሰማሉ። አሁን ዝናብ ስለሆነ መውጣት አልችልም። የተጻፈ ነገር ማሳየታችሁ ነው። የተጻፈ ላሳይ አልችልም። መንገድ ላይ በየሰፈሩ ስላሉ እነሱን አስቁመህ ጠይቃቸው። ይህንን እንዴት ነው ብለህ ብጠይቃቸው ለካ ዳዊት ልክ ነው ትላለህ። አረባ አንደሳይ አሁን ሀሳቤን ልቀጥል። እሺ፣ ከዚህ በኋላ ስትናገር በማስረጃ እሺ። ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ይሄ ክፍል ብቻ ለይቶ ለኢየሱስ አይደለም ወይንም መገረሙን ለማሳየት ነው ብሏቸዋል። እንግዲህ እያያችሁ የትኛውም እንደዚህ ብሎ የፈታ አባት በሌለበት ምክንያቱም እዚህ ክፍል ላይ ዲያሎግዬ አሁን እኔ ከውሱ ጋር እያወራው ውሱዬ እንዴት ነህ፣ ሰላም ነው ውሱዬ እያልኩት በመሀል የሆነ ነገር ባወራ፣ ይሄ ግን ሀሳቧ እንደሱ ከሆነ ከፍተህ አስረዳም። በቃ በትና አውዶ ስለምን እያወራ እንደሆነ እንመልከት። ትልቁ ላይ ነው እሺ፣ ትልቁ ላይ ነው። ከተፈ እያወራ ያለው ስለአብላክነቱ ሳይሆን ስላለ መታየቱ ነው። አላየው አላምንም ነበር። አለ አይደለ? እሺ ይታያል። ቶማስ ምን እንዳላመነና ምን እንዳመነ ምናምን ያህል እንዳለው ኢየሱስ እዛው ጋር ታያለህ። ስለመታየቱ እንጂ ስለአምላክነቱ አይደለ። ምንድን ነው ቶማስ ያላመነው? እሺ በቃ ከላይ ጀምር አንብበው። ቆይ ቆይ፣ አሁን እኮ የእኔ ተራ እኮ ነው። እኔ እኮ ሳስረዳ ልክ አይደለም ማለት ነው ያለብህ እኮ። አንዴ ልጨርስ እኮ። አውዱን እናንብበው። አውዱን ከመጀመሪያው ጀምረህ እንድናነብበው ነው ግድ። ወደ ላይ ከፍ በቃ እኔ ሳስረዳ ነው ከላይ የምንጀምረው። አንተ ስትጠቅሰው ግን መደነቁን ብለህ እሺ። አንተ መደነቁን ከላይ ጀምረን አስረዳት ሳትችል እኔ ሳወራ አውድ የሚባል ቢባል ነገር አለ፣ እንድንረዳው ስለምን እያወሩ እንደሆነ ቶማስ እና ኢየሱስ። ከፍ ከፈ ብራም በበኮ ነው ያልኩህ። ስለምንድን ነው የሚያወሩት? ቅድም አንተ መደነቅ ነው የሚለውን አውዱን ሳትል፣ ለምን እኔ ብቻ ሳስረዳ አውዱን አልክ? አንተ ቅድም መደነቅ ነው ብለህ ቁጥሩን ብቻ ይደል የጠቀስከው? አይደለም አውዱን፣ ሁሉ ነገር ይሄ ነው። ከላይ የሚያወራውን ነገር እኮ ነው እኮ እንድታይ ነው እኔ የተናገርኩት ቅድም አሁን ቃል ኢየሱስና ቶማስ ስለ ምን እንዳላመነ ቶማስ ይነግርሃል አላመነም ነበር ኢየሱስ ስለ ነው እያሉት ሲነግሩ ተዋሪያቶች ከዚያ ኢየሱስ እኔ ራሴ ነኝ ራሴ ነው አላመነም ነበር ይሄንን አለማመኑን ነው መታየቱን እንጂ ያመነው መጨረሻ ላይ አንተ አምላኬ ነህ ብሎ እያመነለት አይደለም ገብቶሃል አይደለ ወይኔ አምላኬ ጌታዬ ብሎ እዚያ ቦታ ላይ ይናገራል ግን ምንድን ነው ያመነው ከላይም ከታችም ስንመለከተው ስለመታየቱ ነው እያወራ ያለው እንጂ ስለ አምላክነቱ አይደለም ስለዚህ ወደ ላይ እሺ አሁኑ ሱ የምትለው ታዲያ ጌታዬም አምላኬ የሚለው ማንን ነው? መልስ። በጣም ጥሩ። ቅድም እንደ ምሳሌ ሰጠው አንተ ጌታዬ እና አምላኬ ና አላለው። ገብቶሃል አይደለ? ስለዚህ ምን ታደርጋለህ መሰለህ፣ አምላክ የሚለው ማንን ነው ከተባለ ሙሉ መጽሐፍን ትመለከታለ። ኢየሱስ ማን እንደሆነ ነው አምላክ ያስተማራቸው። ሌላ ወንጌል ላይ ሳትሄድ እዚሁ ላይ ማስረዳት ትችላለህ። እንደ ዮሐንስ፣ የዮሐንስ መጽሐፍ ነው አይደለ? ዳዊት ቀጥል ቀጥል እየሰማሁህ ነው የዮሐንስ ወንጌል ነው አይደለ ከዛው ከራሱ መጽሐፍ ማን እንደሆነ ኢየሱስ ያስተማረበትን ልሰጥህ ነው ዮሐንስ ወንጌል አይደለም ይሄንን ነው አምላክ ማን እንደሆነ ራሱ ኢየሱስ ያስተማረውን ከአንድ ደበቱ ልሰጥህ ነው እሺ ክፍል አታ እንዝለለው ማለት ነው ከዚህ ተነስተን እኮ ነው እያወራሁ ያለሁት። እየጠየክህ ነው እየመለስኩልህ ነው እኮ። ይሄን ክፍል እኔ አሁን እንዳስረዳ፣ ሌላ ደግሞ ይሄን ክፍል ሌላ ክፍል። ስለዚህ እኔን ክፍል ልጨርስ አይደለም? ስንት እስከ ስንት ስለምን እያወሩ እንደሆነ ስለሚያገኘው ነው

ነገር ግን ከአስራ ሁለቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርቱን ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቼ ካላየው ጣቶንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም አላቸው። ምንድን ነው ያላመነው? አምላክነቱን ነው ወይስ ክርስቶስ መታየቱን? አለመታየቱ በአይኑ ስላላየው ቆይ ሁሱ ይጨርስና ያለው አሁ ክርስቶስን ገብቷቸዋል። መጣ፣ በፊታቸው ታያቸው፣ አመኑ። ቶማስ ደግሞ አላምንም ምንም ማለት ነው። ቢነግሩት ቢነግሩት ሐዋርያቶቹ እኔ አላምንም ምንም እንደው ካላየሁ አላቸው። ስላለመታየቱና ስላለመታየቱ እያወራ እንጂ፣ አውዱ አምላክነቱን ስለማመንና ስላለማመን አይደለም። አላምንም አላት ቶማስ። ምንድን ነው የክርስቶስ አምላክ መሆን አለ መሆን፣ ጭራሽ ስለዚያ ጉዳይ አይደለም፣ ስለመታየቱ ነው እያወራ ያለው። ቀጥለ ሀያ ስድስት ምን ይላል? እኮ እሱ አሁን አንደኛ ሀሳቡን እንጨርሰውና፣ ታስረዳለህ። መሀል መሀል ላይ አታቋርጥኝ እባክህን። ቀጥል ሀያ ስድስት እንቀጥል። እሺ በጌታ በኢየሱስ ስም አነብዋለሁ። ከስምንት ቀን በኋላም ደቀመዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሆን አላቸው። ከዚያም በኋላ ቶማስን ጣትን ወደዚህ አምጣና እጆቼን እይ፣ እጆቼንም አምጣና በጎን ያግባ አለው። ያምንህ እንጂ ያላምንህ አትሁን አለው ቶማስን። እሺ አንተ እንደምትፈልገው ልተነትነው ነው እሺ ያው ምን አድርጌልኝ ምንድን ነው ካላመንክ እያለ ካላመንክ እያለ የሚደጋግምለት ስለምንድን ነው ስለአምላክነት ነው ወይንስ ስለማት ኢየሱስ ነው አይደለም የሚለውን ስለማመን ነው እያወራ ያለው እሱ እኮ እዚህ ጋር ያለ እነሱ ባዩት ጊዜ እሱ አለማየቱ እኔ እኮ ይሄን ክፍል አልተቃረንኩም እኮ እሱ ጋር የተያዘ ነው እኮ እና ነው ከሱ ጋር የተያያዘ ሲሆን ክፍላ አልተቀረኩ ይለኛል እንዴ? እያወራ ያለው ከታች ያለውም ቶማስ መጨረሻ ላይ የሚናገራትም ንግግር ስለምን ስለማመን ነው ከተባለ ኢየሱስን ስለማየትና አለማየት ነው እየተወራ ያለው እንጂ ስለአምላክነቱ ጉዳይ አይደለም። እንታል አልገባኝም። ቆይ አንተ እንደምትለው አልገባኝም። ደሞ አይገባኝም አንተ እንደምትለው ይኸውልህ፣ እኔ አለማየቱን እኮ አመኛለሁ እኮ ይኸውልህ፣ እኔ እኮ አይቶታል እያልኩ እኮ አይደለም። ስለዚህ ነው አውዱ አውዱ ስለምንድን ነው? ስለዚህ የሚያወራው እዚሁን ቋጫው አንደሱ ስለዚህ እሺ ታዲያ፣ ጌታ አምላክ ያለው አውዱ የሚለው ስለ ለማየት ሆኖ እዚህ ጋር አምላክን ምን አመጣው ታዲያ? መደነቅን ምን አመጣው ታዲያ አው ከዚያ በኋላ ቃለ አጋኖ ምልክት አስቀምጦልሃል። የቃለ አጋኖ አገልግሎት ምንድን ነው ንገረኝ። ምንድን ነው አገልግሎት? እኮ ይኸውልህ፣ ስማኝ፣ እኔ እኮ አሁን ይኸውልህ፣ እዚህ ጋር አልተደነቀም እኮ። ምን ንገረኝ። እኔ ለምሳሌ የሆነ ሰው ያላመንኩትን አካል ሳየው ጊዜ አመንኩኝና ወይ አምላክ ያልኩኝ ከዛ ሰው ፊት ወርቷል አይደለ አንተ አምላኬ ነህ ብለው፣ ይሄ ክህደት ነው። ቶማስም አንተ አምላኬ ነህ በፍጹም አላለም። አምላኬ ጌታዬ አለው። ይወጣል አይደል? የሆነ ያለው ማንን ያለው?